በእናታችሁ መዳታችሁ እስኪ ውስጥ ምን እናየው? የኃይለስላሴ የመጀመሪያው መኪና ነው። ኃይለስላሴ ለመጀመሪያ ጊዜ በአዲስ አበባ ላይ የተሽከረከሩበት የመጀመሪያው መኪና ይኸው እዚህኛ ግቢ ላይ ቆሞ እንደሚገኝ ላብስራችሁ። እንዳለው ብርሃኑ ነጋ ተጫወተብን፣ ብርሃኑ ነጋ ተጫወተብን። አራት ሰላሳ ሁሉ አምጥቼ በቃ ሰቅዬ ነው የማልፈው ምናምን ብዬ ሁላ ድሮ ተማሪ ተማሪ እያለሁ ኤለመንተሪ ምናምን እያለሁ በጣም ጎበዝ ተማሪ ነበርኩኝ፣ እና ከስድስተኛ ክፍል ጀምሮ እንደውም ትዝ ይለኛል አንደኛ አንደኛ ነበር ሞጠው፣ ሁሌ ማለት ነው። አንደኛ አንደኛ ነበር ሞጠው እና እስከ ስምንት አንደኛ ወጣን። ከዛ ዘጠኝ ስትገቡ ፋይሪጅ አባት ያንቀለቅላል። እና ዘጠኝ ስገባ እንግዲህ ትንሽ ደከም አልኩኝ እና ከዛ ሶስተኛ ወጡ ወይም መቆጣጠር አልቻልኩም አልላችሁም። ብቻ ግን ሶስተኛ ወጣን። ዘጠነኛ ክፍል ያው ደከም ብለን ነበረ ብር ብር ማለት ጀምረን ነበረ። ትምህርት ወይኔ እስር ቤት በጣም የሚያስጠላ ነበረ ትምህርት። የሚያስጠላኝ የጀመረው የእዛ ሰዓት ነው። ከዛ በኋላ አስረኛ ክፍል ገባን። አስረኛ ክፍልም ስንገባው አይምሯችን እንዳለ ብር ብር ብር ነው የሚለው አስረኛ ክፍልም በቃ እንግዲህ ያው የመጀመሪያው ቤዝ ምናምን ስላለ አስረኛ ክፍልም ሶስተኛ ወጣን ማለት ነው። ሳንማር ሳንማር ሶስተኛ ወጣን። አስረኛ ክፍልም ያው የመጀመሪያው ኤሌመንተሪ ላይ ቤዝ ምናምን ስለነበረን ትንሽ እንዲሆን የዛኔ ጠቀመን እና ሶስተኛ ወጣን ማለት ነው። የዛኔ ባልቻ ነበር የምንማረው። ባልቻ ነው ዘጠኝ ነው ሰለም ባልቻ በጣም የሚያስጠላት ማልተብችኝ ምንም አለው በተለይ ከኔ ባህሪ ጋር የሚወዱት ምናምን ሊኖሩ ይችላሉ አላቅም ግን ከኔ እንትን ጋር ምናምን አልሄድም አለኝ። በጣም አስጠላኝ ምናምን። ለትምህርት አልመችም፣ ቀለም መማር ለሚፈልግ ሰው አይመችም። በቃ አስተማሪዎቹም በቃ አያስተምሩም፣ አይገቡም፣ አይመጡም። እና የምር መማር ብትፈልጉ ራሱ ምንም አይመች። ከዛ የሌለ ሰርሺ ስለነበረ አስርን ማትሪክ እንደተፈተንን ምናምን መቀየር አለብኝ ትምህርት ቤት ምናምን አልኩኝና የት ልብ ገባ ይመስላችኋል? አዲስ ከተማ፣ አዲስ ከተማ የዛን ጊዜ ማለት ነው ስኮላርሺፕ በት ከስሪ በላይ ያላመጣ አይገባም እዛ አስረኛ ማትሪክ ውጤት ማለት ነው አቬሬጅ የክላስ ደግሞ ከሰባ አምስት ፐርሰንት በላይ ያላመጣ እዛ መግባት አይችልም ነበረ ምናምን እና የዛኔ የእኔ ደግሞ የክላስ ውጤቴ ከሰባ አምስት ምናምን በላይ ነበር መሰለኝ እርግጠኛ አይደለሁ ቻግን ገባን እዛ ተመዘገብን ማለት ነው አዲስ ከተማ ዩኒቨርሲቲ በቃ እንግዲህ ሰማይና ምድር ከባልቻ ጋር ማለት ነው ባልቻ እንግዲህ ፈታ ብላችሁ ነው እንደዛ ሶስተኛ የምትወጡት እዚህ አዲስ ከተማ ስመጣ ሁሉ ነገር የተለየ ነው አስተማሩን ተማሩን ሲሪየስ ዋዜማ የበዓል ዋዜማ አይቀር የበዓል ማግስት አይቀር እንዳለ ትምህርት አባቴ ቀኑን ሙሉ ማለት ነው የሆነ ጊዜ እንደውም ትዝ ይለኛል የመጀመሪያ ጊዜ መጽሐፍ ልቀበል እንጂ ያለ ዩኒፎርም ያለ ደብተር ያለ ምናምን ካልተማርክ መጽሐፍ አንሰጥህም አሉኝ እና ቀኑን ሙሉ አርሶ እና ቀኑን ሙሉ አስገብተው አሽተው አሽተው ነው ከዛ ስንለቀቅ መጽሐፉን ተቀብለን የመጣን። እና በጣም ሲሪየስ ነበሩ፣ በቃ ሲያስተምሩ ማስተማሪዎቹ። በጣም አሪፍ አሪፍ አስተማሪዎች አሉ፣ አሪፍ ያስተምራሉ ምናምን፣ እና ደግሞ በጣም ሲሪየስ ናቸው። ግቢ ውስጥ ምናምን አስተዳደሮቹ ትምህርት ላይ ቀልድ አያውቁም ምናምን። ተማሪዎቹም ልክ እንደዛው ከአይለኛ ከሀብታም ትምህርት ቤት ምናምን የመጡ ናቸው። ምንድነው በጣም ጎበዝ ጂኒየስ፣ በቃ በጣም ጎበዝ ተማሪዎች ናቸው ያሉት ምናምን እና አባቴ ከእነሱ ጋር ገበቼ የምናባህ ሶስተኛ እየቀለድኩ ሶስተኛ አትወጣም አሉ። እዛ ፉክክሩ ጦፋ አልኳችሁ። የሌለ ጎበዝ ተማሪዎች ናችሁ ታስተማሪዎች ማለት ናቸው እና እና እዚህ ለኛ እንደውም ዘጠና ስምንት ምናምን አንደኛ እንደኝ ወጣችሁ እኛ ክፍል ማለት ነው ያመጣችሁ። እና ባልቻ ያያለው እንደውም አቤሬጄ ሶስተኛ ይወጣው ራሱ አቤሬጄ ሰባ ሰባ ምናምን ነበረ 11 አስራ አንደኛ ክፍል አዲስ ከተማ ስንገባ ስንትና መጥቶ ታውቃላችሁ አቤሬጄ አቬሬጅ 83 ነጥብ ምናምን ነው 85 እንደዛ አካባቢ። ብቻ ከ83 ነጥብ ምናምን በላይ ነበር ያመጦት እና ባልቻሌ ከሴክሽን አልወስድም ከሴክሽን በለው ነበር። ነገር ግን እዚህ አንደኛ ወጣችሁ 98 ሁለተኛ ወጣችሁ ዘጠና ምናምን ሶስተኛ ወጣችሁ ዘጠና ምናምን እያለ እንግዲህ እኔ ስንተኛ ወጣሁ አስራ እሱንም በመከራ ደብል ምናምን ሆነን ማለት ነው። አስተኛ ወጣ ልጆች? ከዛ በቃ አስራ ሁለት ምናምን ተማርን። እንደውም የኛ ክፍል ልጅ ነች ስድስት መቶ አካባቢ ነው መሰለኝ አመጣች። በእኛ ጊዜ እኔ እንግዲህ አራት ሰላሳ ምናምን አመጣው አስራ ሁለት። ከዛ ብርሃኑ ነጋ ተጫወተብን፣ ብርሃኑ ነጋ ተጫወተብን። አራት ሰላሳ ሁሉ አምጥቼ በቃ ሰቅዬ ነው የማልፈው ምናምን ብዬሽ ሁላ ስፔሻል ኬዝ ምናምን በሚለው አዲስ አበባ ዩኒቨርሲቲ እጅ ምናምን አናግሪያቸው ምናምን ሌላ ቦታ ከደረሰኝ እንዲያስተካክልልኝ ምናምን ማለት ነው። ከዛ አባቴ ምን እንዳረገ ታውቃላችሁ? አራት ሰላሳ ያመጡትልኝ ሲቪክ አይያዝም ብሎ ቀንሶ ሶስት ሃምሳ ሶስት ሆነብኝ። ከዛ በኋላ እንደዛም ከሆነ በኋላ ማለፊያውን ሶስት ስልሳ ሶስት አረገውና ዘረረኝ ማለት ነው። በዝረራ አሸነፈኝ። ከዛ እንግዲህ ትምህርት መጀመሩንም እንኳንም አልሄድኩም እያልኩኝ ነበረ ዩኒቨርሲቲ በኖርማል በኮሌጅም መጥቶልኝ ነበር እና ከዛ ተንከታለሁ ከዛ ጓደኛዬ ምናምን እንደውም ሄዷል እና አሁን እላችኋለሁ፣ ኮሌጅን እየተማርኩ ነው። ሁለተኛ አመት አውቶሞቲቭ ኢንጂነሪንግ እየተማርኩኝ ነው። ግቢያችንን ከፈለጋችሁ ላሳያችሁ። አውቶሞቲቭ ኢንጂነሪንግ ሰከንድ ኢየር እየተማረን ነው። ግን ባለመሄድ የሚገርማችሁ ዩኒቨርሲቲ ባለመሄድ ምንም አልቆጥም፣ ደስ ብሎኛል። በቃ እዚህም እየተማርኩ ነው፣ ፈታ እያልኩ ነው ምናምን፣ እንደውም ጥሩ ነው። ላይፍ ምናምን የሚሉት ነገር አለ፣ ዩኒቨርሲቲ ላይፍ ምናምን፣ ይቅርብ አልፈልግም እሱ። ግን አሁን ላይ በጣም አሪፍ ነን። እስኪ እንደውም ኮሌጃችንን፣ ግቢያችንን በደንብ ላሳያችኋ ከቆሻሻው ኳፍት ምናምን ጀምሬ ላሹፋችሁና ከዛ በኋላ ወደ እንትኑ እንሄዳለን ማለት ነው። የሚገራርን ፓርቶችን ማለት ግ ጀርቦን ነው ማሳያችሁ ቅድም። ጀርቦ እንግዲህ ሰው ማያዩ ቦታ ምን እንደሚመስል ላሳያችሁ። እዚህ ጋር እንግዲህ እዩት። እኔ የስንት ዓመተ ምሕረት መኪና እንደሆነ አላውቅም። በጣም ያረጀ ያፈጀ እዩት። ፈናታችሁ ታዛችሁ። እስ ውስጡን እንየው። ዋ ዋ ዋ ዋ ችሏል። ተቋቁሟል። እንደዚህ አይነት መኪኖች ግን ረዥም ጊዜ ይቋቋማሉ። አውቶሞቲቭ ኢንጂነሪንግ ተማሪ እንደመሆኔ እዚህ ጋር ራሱ ይሁ ይሄማ እንጃ የሀይለስላሴ የመጀመሪያው መኪና ነው መሰለኝ። ሀይለስላሴ ለመጀመሪያ ጊዜ በአዲስ አበባ ላይ የተሽከረከሩበት የመጀመሪያው መኪና ይኸው እዚህኛ ግቢ ላይ ቆሞ እንደሚገኝ ላበስራቸው ወዳለው ምናም ብዬ አልተከሳችሁ። ብቻ ግን በጣም ያረጅ ያፈጀን ውስጡን ራሱ ዩትቭ ቺጋ እንግዲህ የዶርም ተማሪ በሏቸውሽ ልብስ ምናምን ይሰጣል። ወደ ፉሉካ ስንመጣ ጥራት ያበደ ነው። እሺ ፉሉካ ላይማ ጽድት ያለ ነው፣ ገራሚ ነው። ህንጻችንን ራሱ ያት እናንተ በካሜራ እንደዚህ ታምራለች። እንዲህ ህንጻችንን ራሱ ኳስ የምንጩትበት ሜዳ ይሆንና እያያችሁት ነው